ዛሬም እንደተለመደው ዘወትር ረቡዕ ከቀኑ 11 ሰዓት ጀምሮ የምናቀርበውን ደሃናን እናስተዋውቃችሁ የሚለውን ፕሮግራም ይዘን መተናል። ይህም ፕሮግራም እንግዲህ ከአቶ አበበ መላሽ የደሃና ወረዳ ባህልና ቱሪዝም ጽህፈት ቤት የቅርስ ጥበቃና እንክብካቤ ቡድን መሪ ከሆኑት ጋር ፕሮግራሙን እናስኬዳለን። እንግዲህ እንደተለመደው ደሃናን እናስተዋውቃችሁ ብለን ስጀምር ደሃና ወረዳ የት ትገኛለች፣ የቅርስ የስያሜው ትርጓሜስ ከየት እንደመጣ መሰረት አድርገን ነው እና የምንሄደው። አቶ አበበ በቅድሚያ እንኳን ደህና መጡ እያልን እነዚህን ቀደም ሲ ቀደም ሲባል የጠየኳቸው ጥያቄዎች ደሃና ወረዳ የት ትገኛለች፣ የስያሜው ትርጉምስ ምን ማለት ነው የሚለውን እስኪ በአጭሩ ቢያብራሩልን? እሺ በጣም አመሰግናለሁ እንግዲህ ደሃና ወረዳ በአማራ ብሔራዊ ክልላዊ መንግስት በዋግ ህምራ ዞን ብሄረሰብ አስተዳደር ዞን የሚገኝ እጅግ በጣም ቀደምት እና ታሪካዊ ወረዳ ነው። እንግዲህ ደሃና የሚያዋስኑትን ወረዳዎች ለመጥቀስ ያክል በሰሜን በኩል የዝቋላ ወረዳ፣ በምዕራብ በኩል የብናት ወረዳ፣ በደቡብ በኩል የአይና ቡግና ወረዳ እና በምስራቅ በኩል የሰቆጣ ወረዳ ናቸው። እንግዲህ ደሃና የሚለው ስያሜ እንዴት መጣ የሚለውን እንግዲህ ታላላቅ አባቶች እንደሚገልጹት ነብሳቸውን ይማረውና አባት አደሰ ወልደ ማርያም የሚባሉ እጅግ ታሪካዊ ሰው ነበሩ። በመቶ 100 ዓመታት ያረፉ። አዎ እዚ ቢውል አካባቢ በትክክል እና ከተማም ታዋቂ ናቸው። በትክክል። በአንድ ወቅት ጠይቂያቸው ነበርና ኢንተርቪውም አለኝ እኔ ጋር። በነገሩኝ መሰረት ደሃና የሚለው ስያሜ ሁለቱን በብሔረሰብ አስተዳደሩ የሚነገሩ ቋንቋዎችን መሰረት አድርጎ የተሰጠ እንደሆነ። ማለት የትኞቹን? አማርኛ እና አገውኛ ማለት ነው። አረ ጥሩ። የአማርኛ ትርጉሙ ድሃ የሆንክ ሰው ሁሉ ና አካባቢው በቀላሉ ሰርተህ በሬ ካለህ አርሰህ በሬ ከሌለ ቆፍረህ ገብሱን፣ ባቄላውን፣ ጤፉን፣ ጥራጥሬውን በሙሉ ማምረት እና መኖር ትችላለህ። ከዛ ማር አለ። የማር አካባቢ ነው፣ በነገራችን ላይ ከፍተኛ የማር ምርት ያለበት ቦታ ነው እና በቀላሉ መኖር የሚቻልበት ወረዳ ስለሆነ ድሃ የሆንክ ሁሉና በፍቅር በሰላም ሰርተህ መለወጥ ትችላለህ የሚል ትርጓሜ እንዳለው ይገልጻሉ። ይህ ማለት ያው ለምሳሌ የግብርና እንስሳት ሀብቱ የግብርና ምርቶችን አጠቃላይ መሰረት በማድረግ ካሉት ከዞን ወረዳዎች የተሻለ ምርት ሊገኝበት የሚችል ወረዳ ነው ተብሎ ነው የሚታሰበው። ና ይህስ ምን ያክል ትክክል ነው? ትክክል ነው። አሁንም ድረስ ገበያው ላይ፣ ቅዳሜ ገበያ ላይ ብንመለከት ከፍተኛ የሆነ የማር ምርት አለ። ከፍተኛ የሆነ የጥራጥሬ ና የብርዕሎች ምርት ያለበት እና የእንስሳት የሙክት ምርት ያለበት ነው። ስለዚህ እንደው ምናልባት በዚህ አጋጣሚ በወረዳው ኢንቨስት ማድረግ የሚፈልጉ አካላት ቢኖሩ በግብርና ምርቶች ላይ መሰረት አድርገው በተለይም ማርን በማቀነባበር ላይ ቢሰማሩ መልካም ነው እንላለን። ትክክል። በአገውኛ ትርጉሙ ደግሞ እንግዲህ ቋንቋውን እኔ ባልችለውም እንግዲህ አባታችን አባት ደሰው ወልደ ማርያም እንደነገሩን ከሆነ ዳህነ ማለት ሰላም ነኝ፣ ደህና ነኝ፣ ተመችቶኛል እንደማለት ትርጉም ያለው እና ስለዚህ ዳህነ ማለት ሰላም ነው አካባቢው የተመቸ ነው ለመኖር ምግቡ አየር ንብረቱ የሚጠጣው የሚበላው ነገር ሁሉ ሰላም ነው ስለዚህ እዚህ መታችሁ ኑሩ የሚል ትርጓሜ እንዳለው በአጋጣሚ ሆኖ የሁለቱ ቋንቋዎች ትርጓሜ የሚቀራረብና ተመሳሳይነት ያለው ትርጉም ነው ትክክል ትክክል ዳነ ማለት ለምሳሌ በአገውኛ ሰላም ወይም ደህና እንደማለት ነው አማርኛውም እዛው የተያያዘ ነውና የስርሙ ትርጓሜ ይህ ከሆነ እንግዲህ በደሃና ወረዳ ከሚገኙ የቱሪዝም ጸጋዎች ውስጥ ዛሬ ስለማ ሊያስቃኙን ወደዱ በጣም ጥሩ እንግዲህ ደሃና ወረዳ አስቀድሜ እንደገለጽኩት በርካታ የቱሪዝም ጸጋዎች ያሉበት አካባቢ ሲሆን ከነዚህ ውስጥ ዛሬ ለተመልካቾቻችን የምናቀርብላቸው በአጭሩ ታላቁን ቀደምቱን ጉዲያ ኢየሱስ ገዳም ይሆናል እሺ ያው እንግዲህ ዛሬ ስለ ጉዲያ ኢየሱስ ገዳም ሊያስተዋውቅን ከፈለጉ ጉዲያ ኢየሱስ ገዳም መቼና በማን ተመሰረተ ስያሜውስ ምን ማለት ነው በጣም ጥሩ እንግዲህ የጉዲያ ኢየሱስ ገዳም ታላላቅ አባቶች እንደሚገልጹት የተመሰረተው በአስራ አራተኛው መቶ ክፍለ ዘመን ንግስት ጅሩስና በምትባል ታላቅ ንግስት ነበረ እንግዲህ የስያሜውን አመጣጥ ስንመለከት አሁንም እንግዲህ አባቶቻችንን ነው እንደመነሻ የምናደርገው ሲገልጹት ጉዳያ የሚለውን ስያሜ ያገኘው በዛን ወቅት የነበረችው ንግስት ጅርሱና ይህን ገዳም ስትሰራ በጣም ገዳሙ ከፍ ያለ ተራራ ሆኖ ዙሪያው በገደል የታጠረ ነው። አንዲት ብቻ ለሰዎች መግቢያ በር ያለበት ገዳም ነው። ገዳሙን ያሰራችው ንግስት ጅርሱና ገዳሙን ለማሰራት በጣም የተመረጠ ድንጋይ ስትፈልግ በዞኑ ውስጥ ካሉት አካባቢዎች ጻታ፣ ወይም ደግሞ ጻግብጅ ከሚባለው ወረዳ አካባቢ ባህ ድንጋይ ይባላል ወይም ደግሞ ነጭ በረቅ ብለን የምንጠራው ማለት ነው። ትክክል። በጣም ነጭ ሆኖ ክብደቱ በጣም ቀላል ነው። በጭቃ አያይዞ ለመገንባት በቀላሉ መደራረብ የሚችል በራሱ ጊዜ ሳይጠረብ ጠፍጣፋ ጠፍጣፋ ሆኖ የተሰራ በተፈጥሮ ነውና ይህን ድንጋይ መረጠች። አካባቢውን ከዛ ጀምሮ እንግዲህ የአካባቢው ማህበረሰብ ልክ እንደ ልማት ታዘዘናል። ይህን ድንጋይ በጉልበት ተሸክሞ በቅብብሎሽ ይዞ እንዲመጣ። በዛን ወቅት እንግዲህ ማህበረሰቡ ድንጋዩን ይዞ ወደ ገዳሙ ማስረከብ አለበት። ተረካቢ አለዛ ተራራው ላይ ማለት ነው፣ ገደሉ ወጥተ ነው የምታስረክብ። ስለዚህ በዛን ወቅት ሰባት ገበሬዎች በአንድ ላይ ሆነው ከሩቅ ቦታ እነዚህን ድንጋዮች ተሸክመው መጥተው ከማስረከባቸው በፊት ገደሉ መሃል ላይ ሲደርሱ እነዚህ ድንጋዮች አምልጠዋቸው ገደሉ ላይ ተሰባብረው ይቀራሉ። እና እንግዲህ ካላስረከቡ ድጋሚ ሄዳቸው አምጡ ስለሚባሉ ያን ድካምና ልፋት ስላልፈለጉ ከዚህ አካባቢ መሰወር አለብን ብለው ከአካባቢው ከገዳሙ አካባቢ በስተ ምዕራብ አቅጣጫ ወደ ምስራቅ በለስ አቅጣጫ ሄዱ። ተከዜን ወንዝ ተሻግረው ምስራቅ በለስ አካባቢ ሆኖ ሲመለከቱ ገዳሙ የሚሰራበት ተራራ በጣም ከፍ ያለ ከመሆኑ የተነሳ አሁንም በቅርበት ይታያቸው ነበርና፣ ስለዚህ ከእነዚህ ገበሬዎች አንዱ ምን አለ፣ ጉድ ያ ተራራ አሁንም ይታያል። ስለዚህ ከዚህ ተራራ ከሚታይበት አካባቢ መሰወር፣ መራቅ ካልቻል ንግሥቲቷ በወታደሮቿ በኩል አስለካስ መልሳ እንደገና ድንጋዩን እንድንሸከም ታደርገናለች ሲሉ ወደ አሁኑ አማራ ክልል ውስጥ ከሚገኙት ብሔረሰብ ዞኖች ውስጥ አዊ ዞን እየተባለ ወደሚጠራው ወይም ደግሞ ሰባት ቤት አብሮ የሚል ስያሜም አለው። እነዚህ ሰባት ገበሬዎች እዛ ሄደው ኑሯቸውን መስርተው እዛ ለምና የተመቸ ቦታ ላይ መኖር እንደቀጠሉ ታላላቅ አባቶች ያስረዳሉ። ስለዚህ ይሄ ስያሜ ጉድ ያ ተራራ አሁንም ይታያል ከሚለው የሚነሳ እንደሆነ ያስረዳል። በነገራችን ላይ እንግዲህ ስለ ሰባት ቤት አገዎች ካነሱ ሰባት ቤት አገዎች ሰባት ወንድማማቾች ከጉዳይ ኢየሱስ ተነስተው ወደ አዊ ብሔረሰብ ወይም ደግሞ ወደ ጎጃም አሁን ሰባት ቤት ብሎ በሚጠራው አካባቢ እንደሰፈሩ ይነገራል። እነዚህ ሰባት ገበሬዎች የሚባሉት እነዚህ ሰባት ወንድማማቾች ናቸው ወይስ ከእነሱ የተለዩ ናቸው? አንዳንድ አባቶች ሰባት ወንድማማቾች ናቸው ብለው ይገልጻሉ። አንዳንዶቹ ግን ሰባት ጎረቤታሞች እንደሆኑ ነው የሚገልጹት። ስለዚህ ይሄኛውን ሁለቱንም አባባል ይዘን መሄድ ነው የሚጠበቅብን እንጂ ወንድማማቾች የሚለውንም የሚገልጹ አሉ፣ እንዲሁ ጎረቤታሞችም የሚሉ አሉ። ዞሮ ዞሮ ግን ሰባት ሰዎች እንደሆኑ፣ ሰባት አባቶች ከጉዳይ አካባቢ ተነስተው እንደሄዱ ግን እሺ፣ እናመሰግናለን አቶ አበበ። እንግዲህ የገዳሙ አጠቃላይ ስያሜና የተመሰረተበትን ሁኔታ በዚህ መንገድ አስረድተናል። ቅድም ግን የተወሰነ ነገር ማንሳት ሞክረዋልና ገዳሙ ከተሰራባቸው ቁሶች መካከል ለምሳሌ ጻታ ወይም ደግሞ ማነው ጻግብጃ አካባቢ ቀለል ያሉ ነጭ ድንጋዮች መተው እንደተሰሩ በት ለማንሳት ሞክረዋል። አጠቃላይ ገዳሙ ከነጩ ድንጋይ በተጨማሪ በምን ቁስት የተገነባ ነው ተብሎ ነው የሚታሰበው? በጣም ጥሩ። እንግዲህ ገዳሙን ሄደን ስናየው በነገራችን ላይ እንደ አብዛኛዎቹ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሰራር ክብ በክብ መልኩ የተሰራ ሆኖ እንግዲህ የተሰሩባቸውን ቁሶች ስንመለከት አንዱ ቅድም እንደገለጽኩት የባህ ድንጋይ ወይም የኖራ ድንጋይ ሆኖ በጣም የነጭ የሚያንጸባርቅ ቀለም ያለው ነው። ሁለተኛው አገር በቀል ዛፎች ከሆኑት ውስጥ ጽድና ወይራ ገዳሙ በራሱ የጽድ የወይራና አክር ማሳት የተሸፈነ ነው። በነገራችን ላይ ከላይ ወተን ስንመለከተውና ከዚህ የተሰራ ነው። ሶስተኛው ነገር ያው ጭቃ ነው። ድንጋዮቹ የተያያዙበት ነገር በጭቃ ነው። ሌላኛው ልክ ልጥ የሚባል ነገር አለ አይደለ? ከእጽዋት ንትን ብለን የምናጣብቅበት ማገሮቹ የተማገሩበት በተለየ ሁኔታ ከከብት ቆዳ የከብቱን ቆዳ ከነከሩ በኋላ ከዛ ቆዳው ላይ ያለው ጸጉር ሳይጠፋ ዥንጉርጉር ነው። የጥቁር ቀለም ያለው ከብት ቆዳ አለ፣ ነጭ ቀለም ያለው፣ ቀይ ቀለም ያለው እና በጣም በሚገርም ሁኔታ ጌጥ አስብሎ እንዲኖረው አድርገው ነው የማገሩት። እና አባቶቻችን ጠፍሮ የምጫኛ በሚሰሩበት መንገድ በትክክል ነገር ግን የከብቱ ከብቱ ጸጉር ሳይላት የተሰራ ማለት ነው። ውበት እንዲኖረው ታስቦ የተሰራ ነው። በውስጡ በርካታ ተንቀሳቃሽ ቅርሶች ይገኛሉ። ለምሳሌ በጣም ጥንታዊ የሆኑ የብራና መጽሐፎች ይገኛሉ። መስቀሎች ይገኛሉ። ሌሎችም ንዋየተ ቅድሳት ይባላሉ። በአጠቃላይ ንዋየ ቅድሳት ነው የሚባሉ ወይም ደግሞ ለቤተ ክርስቲያን ወይም ለመንፈሳዊ አገልግሎት የሚያገለግሉ ማንኛውም አይነት ንዋያተ ቅዱሳት የሚገኙበት ተጠብቀው እንዲኖሩ ካስቻሉት አንደኛው መሰረታዊ ምክንያት እንደነገርኳችሁ ገዳሙ እጅግ በጣም ከፍተኛ ቦታ ሆኖ ዙሪያው በጣም በቃ በተለየ ሁኔታ ተጠርቦ የተሰራ በሚመስል አለት ገደል የታጠረ ነው ዙሪያው አንዲት ብቻ በር ያለው ስለሆነ ለመጠበቅም የሚያመች ነው ስለዚህ ከአደጋ ተጠብቆ እንዲኖር አስችሎታል በተፈጥሮ ራሱን ጠብቆ የሚኖር ገዳም ነው ማለት ነው እሺ እናመሰግናለን ይህን ካልን ገዳሙ አሁን በምን ደረጃ ላይ ይገኛል አሁን ያለበት አሁናዊ ሁኔታው ምን ይመስላል በጣም ጥሩ እንግዲህ ገዳሙ አካባቢው ላይ በድሮ ዘመን በንግስቲቱ ሲመሰረት ለገዳሙ መነኮሳት አገልግሎት የሚውል በርካታ እርሻዎች ነበሩት። እዛ እርሻውን አርሰው እራሳቸው መነኮሳቱ ለምግብነት የሚያገለግላቸውን ሰብል ያገኙ ነበረ። በአሁኑ ወቅት ግን ያው ለዘመናት የህዝቡ ቁጥርም ሲጨምር የገዳሙ ሀብት የነበሩት መሬቶች በሙሉ በማህበረሰቡ እጅ ነው ያሉት። ስለዚህ ወደ 23 አካባቢ የሚሆኑ መነኮሳት ይገኛሉ። ገዳሙ የሚተዳደረው አሁን የሚተዳደርበት አንዲት መሬት ብቻ አለችው። በጣም አጭር ትንሽዬ መሬት ናት። እዛ ገብስም የተለያየ አይነት እህል እየዘሩ በቂ አይደለም። በተለየ ሁኔታ ግን ከሀገረ ስብከቱም ከላይ ከማህበረ ቅዱሳን ከዋና ማዕከሉም በሚመጣ እርዳታ የሚኖሩ መነኮሳት ያሉበት ነው እና በተለይ በጣም አስቸጋሪ ያደረገው በገዳም ውስጥ መነኮሳት ለመኖር ከምግቡ በላይ የውሃ ችግር ያለበት ገዳም ተራራ ላይ ከመሆኑ ጋር የተነሳ ምንም አይነት ውሃ የለም። እንግዲህ ውሃ የሚያመጡት ከተራራው ወርደው ከዚህ በፊት ከሁለት ዓመት በፊት ጀምሮ ከሰው ውጭ እንስሳት አይገቡበትም ነበር ወደ ገዳሙ ወደ ገዳሙ። ግን አሁን የገዳሙ መነኮሳት የውሃ ችግራቸው በጣም ስላስቸገራቸው ቢያንስ በአህያ ተጭኖ እንኳን ውሃ እንዲገባላቸው ከታች ወርደው ለማምጣት አህያ የሚገባበትን መንገድ በሰው ኃይል ተጠርቦ ተሰርቶ በአህያ እየጫኑ ውሃ የሚያስገቡት እና ከፍተኛ የሆነ የውሃ ችግር አለበት። ከዛም በተጨማሪ እርግጥ ነው እስከ ተራራው ስር ድረስ በዛው አልፎ የሚሄድ መጠነኛ መኪኖችን ትንሽ ፎርዊል ድራይቭ የምንላቸው ወይም ትንንሽ ቶዮታ እና ትንንሽ መኪኖችን ማስገባት የሚችል መንገድ አለ። ያም ሆኖ ግን መንገዱ በልዩ ሁኔታ ካልተጠረገና በደንብ ባስ ማስገባት የማይችል ሆኖ ከተገኘ ምናልባት ነገ ነገ ወዲያ ጎብኚዎችን ነው ብሎ ለማስጎብኘት በእግር ጉዞ ካልሆነ በቀር በመኪና ትንሽ የሚያስቸግር ሁኔታ ያለበት ገዳም ነው። እሺ፣ አቶ አበበ እናመሰግናለን። በመጨረሻ አንድ ጥያቄ ላንሳና የዛሬውን ፕሮግራማችን እናጠቃላለን ማለት ነው። እንግዲህ ይህ ገዳም ጥንታዊ፣ በተለይ ደግሞ የአካባቢን ቁስ መሰረት አድርጎ የተሰራ ገዳም እንደሆነ እና በውስጡም በርካታ ሃይማኖታዊ ቅርሶች እንዳሉ አንስተውልኛል። ለጉብኝት ተመራጭ ካደረጉት ምክንያቶች ከነዚህ በተጨማሪ ሌላ ምንድን ነው ብለ ያስባሉ? በጣም ይሄ ገዳም በወረዳችን ውስጥ ከሚገኙት ጥንታዊ ገዳማት ውስጥ አንዱ እንደሆነ አስቀድሜ እገልጻለሁ። እንግዲህ ወደ ወረዳችን ይህን ገዳም መጎብኘት የሚፈልጉ አካላት ቢመጡ አንደኛ የአካባቢው መልክዓ ምድሩ እጅግ በጣም ማራኪ ነው። ተፈጥሯዊ መልክዓ ምድሩ እጅግ በጣም ወጣ ገባ ነው። የተፈጥሮ አድናቂ የሆኑ ሰዎች የአካባቢውን መልክዓ ምድር ለማድነቅ ወይም ለመመልከት ወይም ደግሞ የፊልም መቀረጻ ወይ የተለያየ ዶክመንተሪ መስራት የሚፈልጉ አካላት መምጣት ይችላል። ስለዚህ ተፈጥሮን የሚያደንቁ አካላትን ተፈጥሮው እጅግ በጣም የሚያምር ነው። እንደነገርኳችሁ ተራራው በጣም ከፍ ያለ ነው። ዙሪያው በገደል የታጠረ ነው። ከላይ ስትወጡ ደግሞ የቤተ ክርስቲያኑ አጸድ አገር በቀል በሆኑ ታላላቅ ዛፎች ወይራ፣ ጽድ እና ሌሎችም ዛፎች እና የአክር ማሳት የተሸፈነ ስለሆነ ተፈጥሮው በጣም ማራኪ ነው ማለት ነው። ስለዚህ ተፈጥሮን ማድነቅ የፈለጉ ሰዎች መተው መጎብኘት ይችላሉ ማለት ነው። ሁለተኛ ነገር ደግሞ ሃይማኖታዊ ጉዞ ማድረግ የሚፈልግ መንፈሳዊ በረከት ማግኘት የሚፈልጉ ለምሳሌ ተገዳሙ ታላቅ በዓሉ የሚከበረው የእርገት በዓል በከፍተኛ ሁኔታ ጉዳላ ኢየሱስ ላይ ይከበራል። ስለዚህ የእርገት በዓል ያው እንደየ አብይ ጾም ሰው ማገባብና ወጣት የሚለየ ነው። ግንቦት ላይ ሊሆን ይችላል፣ ሰኔ መጀመሪያ አካባቢ ሊሆን ይችላል። ዞሮ ዞሮ የእገት በዓልን መሰረት አድርጎ የሃይማኖታዊ ጉዞ ማድረግ የሚፈልጉ ጎብኚዎች ወይም ፒልግሪሜጅ ቱር እንለዋለን ወይም ሀይማኖታዊ መንፈሳዊ ተጓዦች መጥተው ይላሉ። ሶስተኛ ደግሞ ሌላ ተመራጭ ሊያደርገው የሚችለው ምናልባት ፋም ቱር ይባላል፣ ወይም ፋሚሊያራይዜሽን ቱር የምንለው የቤተሰባዊ ቱር ማድረግ የሚፈልጉ አካላት ሲኖሩ፣ አስቀድመን እንደገለጽነው ነው። ጎጃም አካባቢ የሚገኙ አገዎች ወይም አዊዎች፣ ታሪካችን አዊ ዞንን የመሰረቱት ሰባት ቤት አገዎች ወይም ሰባት አባቶች ናቸው የሚለውን ታሪክ የያዙ፣ አሁን እዛ አካባቢ በበርካታ ሁኔታ ይሄ ታሪክ ይነገራል። ስለዚህ አባቶቻችን አያቶቻችን የተነሱበትን ቦታ ማየት እንፈልጋለን ብለው የሚፈልጉ ከሆነ የቤተሰባቸውን ሩት ወይም ደግሞ መነሻ ማየት ለሚፈልጉ ሌላ የታሪክ መነሻ ሆኖ ያገለግላል። ታሪካዊ ማድረግ ለሚፈልጉ ማለት ነው። በመጨረሻ ግን ትሬኪንግ ለሚፈልጉ ትሬኪንግ በእንግሊዘኛው በቃ ወይም አድቬንቸርቱ አድቬንቸርቱ ማለት ቻሌንጅን መቋቋም የሚችሉ ሰዎች በቃ ውጣ ውረድ አካባቢውን በእግራቸው ወተው ወርደው ማየት ለሚፈልጉ ሰዎች በጣም የተመቸ ነው ይሄ ጉዳያ ብቻ አይደለም። ዋግ በአጠቃላይ ለአድቬንቸር ቱር የተመቸ ነው። ምክንያቱም በጣም ተራራ እና ሸለቆ የሚበዛበት ስለሆነ የእግር ጉዞ ለሚወዱ ሰዎች በእግር ጉዞ ያለውን ፈተና ሁሉ ተቋቁመው ኢንጆይ ማድረግ የሚፈልጉ መደሰት የሚፈልጉ ሰዎች እነዚህን መሰረት አድርገው መጥተው መጎብኘት ይችላሉ። ስለዚህ እነዚህ ጸጋዎች ሁሉ በጉዳይ ኢየሱስ ያሉ ናቸው ማለት ነው። አይዋ እናመሰግናለን። አቶ አበበ የዳህና ወረዳ ባህልና ቱሪዝም ጽህፈት ቤት የቅርሱ ጥበቃና እንክብካቤ ቡድን መሪ አመሰግናለሁ። ያው ውድ ተመልካቾቻችን የዛሬውን ፕሮግራም በዚህ እናጠቃላለን። ደሃና ወረዳ የመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት በፌስቡክ አካውንታችን እንዲሁም በዩቲዩብ እና በቲክቶክ አካውንታችን ገብታችሁ መመልከት የምትችሉ መሆኑን እንገልጻለን። ሀሳብ አስተያየታችሁን በዚሁ ማስተላለፍ ትችላላችሁ። በቀጣይ ሳምንት እንገናኝ። ቸር እንሰንብት። እናመሰግናለን።